የኢትዮጵያ የባህር በር ጥያቄ ኢትዮጵያ እንድትበለጽግ ለነገው ትውልድ የበለጸገች ሀገር ለማስረከብ የሚያስፈልግ ወሳኝ ጥያቄ ሀገራዊ አጀንዳ እንደሆነም አንስተዋል። ታዲያ ጠቅላይ ሚኒስትሩ ያነሱት ይህ ሀሳብ የመንግስት ብቻ ሳይሆን የመላው ኢትዮጵያውያን የጋራ ሀሳብና አጀንዳ ሊሆን ይገባል ሲሉም ነው ሀሳባቸውን የሰጡት። የባህር በር ጥያቄ ለዚህ ጄኔሬሽን ለዚህ ጄኔሬሽን የተጣለበት ታሪካዊ አደራ ነው። ኢትዮጵያ የምትታወቀው ከጦርነት ቀድማ በውይይት የሚያምን መንግስት መሆኑ የሚበረታታ ነው። ከዛ በዘለለ ግን ልንተወው ወይ ደግሞ ልንደራደርበት ለንደራደረበት የማንችለው ትልቁ ሀገራዊ አገራዊ አጀንዳችን ወይ ደግሞ በኢትዮጵያዊነታችን ልንከፍለው የምንችለው ዋጋ ይሄን ባህር በር ጥያቄ መመለስ ነው ብዬ አስባለሁ። ሌሎች ከርቀት እየመጡ ወታደራዊ ተቋማቶችን ሲገነቡ የወታደራዊ ቤዞችን ሲኖራቸው ኢትዮጵያ ግን እዛው አጠገቧ ሆና የባህር በር የሌላት ሀገር ሆና መቀጠል አትችልም። ስለዚህ የትኛውም የፖለቲካ አመለካከት ብኖረን የትኛውም አይነት ልዩነቶች ብኖረን በሉዓላዊነታችን ጉዳይና በባህር በር ጉዳይ፣ በአባይ ግድብ ጉዳይ ልዩነት ሊኖረን አይገባም። አንድ ድምፅ ነው ሊኖረን የሚገባ። ህዳሴ ግድብ ላይ እኔም አንችም ሁላችንም አዋጥተናል፣ አሻራችንም አሳርፈናል። ይሄ ሀገራዊ አንድነት ሀገራዊ መግባባትን የፈጠረ ኢሹ ነው አጀንዳ ነው። ስለዚህ የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ሆ ብሎ የወጣበት ጉዳይ ነው። ወደብም የባህር በር በተመሳሳይ አንድነትን የሚሰብክ ነው። ራሱን የቻለ ሰባኪ ነው እና አንድ ሆነን በአንድነት በጋራ የምንቆምለት፣ የምንዘምርለት፣ የምንቆጭለት፣ የምንንገበገብለት የምንፈልገው ነው። እቺ ሀገር የምትለማበት እች ሀገር የምታድግበት፣ የምትለወጥበት ቀጣይ ትውልድ ደግሞ የራሱን የሆነ አሻራ የሚያስቀምጥበት ሁኔታዎች ስለሆኑ ምቹ ሁኔታዎችን ፈጥሮ አሁን ያለው ትውልድ ችግሮችን ፈቶ ለቀጣይ ትውልዶች ሰጥቶ ቀጣይ ትውልድ ደግሞ እችን ሀገር የሚያሻግርበት በልማትም ሆነ በመልካም አስተዳደርም ኢኮኖሚያችንን ከማሳደግ አኳያ ካለው ሕዝቡን ተጠቃሚ ከማድረግ ጋራ እጅግ በጣም ሰፊ የሆነ ፍላጎትና ምኞት ነው ያለን። የሀገር እድገት እንዲረጋገጥ ሰዎች ወጥተው ወደ ስራ በሰላም ወደ ቤታቸው እንዲገቡ ተማሪዎች ትምህርታቸውን እንዲማሩ ሰላም እጅጉኑ አስፈላጊ ነው። ታዲያ በሀገራችን በተለያዩ አካባቢዎች ያሉ የሰላም መደፍሮሶችን ወደ ሰላማዊ መንገድ እንዲመጡ መንግስት እየወሰደ ያለው ቁርጠኛ አቋም የሚበረታታ እንደሆነ ያነጋገርናቸው የማህበረሰብ ክፍሎች ገልጸውልናል። በሰሜንም በምህራብም በደቡብ በአንዳንድ በሁሉም ክልሎች ማለት በሚቻል ሁኔታ ብቅ ብቅ ሲሉ የነበሩ ነገሮችን መንግስት እነሱን ወደ ሰላማዊ ወደ መድረክ ለማምጣት ያደረጋቸው ትግሎች ጥሩ ነገሮች ናቸው። ነገር ግን አሁን ቀሪ ስራዎች ይኖራሉ። በኔ እይታ ቀሪ ስራዎችን ደግሞ ለመንግስት አካል ወይ ደግሞ ለ ለመንግስት ብቻ ከመተው ለተሸዋሚ አካል ብቻ ከመተው ህዝቡ የዚህ የሰላም ባለቤት መሆን አለበት ብዬ አምናለሁ። ለውጦቹም ጭምር እየተመለከተ ነው። በቅርብ ጊዜ አሁን የምናያቸው ፖለቲካ ላይ ነበሩ አመራሮች ትናንትና ጽንፍ ይዘው ሲዋጉ ዛሬ ላይ ደግሞ ቁጭ ብሎ ወንበር ላይ ሲወያዩ ማየት የተሻለ ነገር ነው። ከሰላም ነው እድገት የሚገኘው፣ ከሰላም ነው ልማት የሚገኘው፣ ከሰላም ነው ጤና የሚገኘው። ሰላም ያሌለው ህዝብ ሰላማዊ እንቅልፍ ተኝቶ አያድርም። ስለዚህ ለነዚህ ጫካ ላሉ ወገኖች ወይንም ደግሞ ጠመንጃ ነፍጥን ያነሱ ወገኖች የማስተላልፈው መልእክት ለወንድሞቻቸው ስሉ፣ ለእህቶቻቸው ስሉ፣ ለቤተሰቦቻቸው ስሉ ሰላማዊ መንገድን በመምረጥ መንግስት የዘረጋውን የሰላም እጅ በመቀበልና እድል በመጠቀም ሰላማዊ የሆነ ሀገር፣ የለማች ሀገር፣ ሰላም ያለባትን ሀገር በጋራ እንገንባ፣ እንገንባላለሁ። በውጭ የሚመጡ ኢኮኖሚያዊ ጫናዎችን ለመቋቋም መንግስት ሀገር በቀል የኢኮኖሚ ማሻሻያዎችን ማድረጉ በተለይም ዘላቂ የሆነ ኢኮኖሚ ለመገንባት እንዲሁም ደግሞ የዋጋ ንረቱን ለማሻሻል ትልቅ አቅም የሚፈጥር እንደሆነ አንስተዋል። ከዚህ በተጨማሪ ግን በዋጋ ንረቱ ላይ ተጨማሪ ጫና እየፈጠሩ ያሉ የህገወጥ ንግድ ላይ የተሰማሩ አካላትን ቁጥጥርና ክትትል ሊያደርግ እንደሚገባም ጠቅሰዋል። ማህበራቶችን በማደራጀት የዚህ የሸማች ማህበራት ህብረተሰቡ የበለጠ እንዲነቃቀርና የሚፈልገውን ነገር እዛ ላይ እንዲያገኝ ከማድረግ አኳያ እየተሰሩ ያሉ ስራዎች ጅምሮቻቸውም አሁን ደግሞ ያሉበት ሁኔታዎች የተሻለ ነው። የኤሌክትሪክ ባስ መጥቷል። የኤሌክትሪክ ተሽከርካሪዎች መጥተዋል። ይሄ ከኢኮኖሚ አንጻር በጣም ጠቀሜታው የጎላ ነው። በሌሎች ምርቶችም እንደዚሁ እየተሻሻለ ያለበት ሁኔታ አለ። ገበያውንም ለማረጋጋት መንግስት እየወሰደ ያለው እርምጃ እና አቅጣጫ በጣም ይበል የሚያስብል ነው።